ሰላሳ አራት ሺህ ካሬ ላይ ያረፈ አራት መቶ ሰባ የመኖሪያ አፓርትመንቶችን እና ሰላሳ ሁለት ቪላዎችን የያዘ በውስጡ የልጆች መጫወቻ፣ የመዋኛ ገንዳ፣ ጂም፣ ስፓ፣ ሱፐር ማርኬቶችንና የሰርግ አዳራሽ የያዘ ለቡብ መድሃኒያለም የሚገኝ ኮምፓውንድ በ20 ፐርሰንት ቅድመ ክፍያ ብቻ የግሎ ያድርጉ። እንኳን ወደ አምደሁን ሪል ስቴት በሰላም መጣችሁ። እኔ ኢየሩሳሌም እባላለሁ። የአምደሁን ሪል ስቴት ሴል ሱፐርቫይዘር ነኝ። ሰው ዛሬ የምናየው ሰላሳ አራት ሺህ ካሬ ላይ ያረፈውን ሙሉ ለሙሉ ግንባታቸው የተጠናቀቀ አፓርትመንቶችን ነው። ቤቶቹን እያየን ደግሞ ስለ አምደሁን ሪል እስቴት አንዳንድ ነገሮችን እነግራቸዋለሁ። እንግዲህ ድርጅታችን አምደሁን ሪል ስቴት ከዚህ በፊት ማኑፋክቸሪንግ ላይ እና ኢምፖርት ኤክስፖርት ላይ በስፋት ሲንቀሳቀስ የነበረ ካምፓኒ ነው። ስፔሻሊ 80 ፐርሰንት የሚሆነውን የኢምፖርት ኤክስፖርት ስርዓት ሲሰራ ነበረ። ምናልባትም ካወቃችሁት ዱራታ ባትሪ ኢምፖርት በማድረግ ወደ ሀገር ውስጥ በደንብ በስፋት ይታወቃል። እንዲሁም ማኑፋክቸሪንግ ላይ ማለት ነው። እንግዲህ የምታዩትን ይሄ 34 ሺ ካሬ ላይ ያረፈ አፓርትመንት ሙሉ በሙሉ በራሳችን አቅም የገነባ ነው ነው ምንም አይነት የባንክ ብድር የለብንም። ቤቶቹን ደግሞ እናያቸዋለን። ቪላዎቹም በተጨማሪ ለሽያጭ የወጡ ናቸው። የተወሰኑ ቪላዎች አሉ እጃችን ላይ 275 ካሬ ላይ ያረፈ ቪላ ነው የሚሸጠው። ባለ አምስት መኝታ፣ አራት መታጠቢያ ቤቶች እንዲሁም ተጨማሪ የሰራተኛ ክፍል፣ እስቶር፣ ላውንደሪዎችን የያዘ ነው። በውስጡ አራት መኪናዎችን ማቆም ይችላል። ጂ ፕላስ ዋን የሚባለው የቪላ አይነት ነው ማለት ነው በተጨማሪ እንግዲህ ይህንን አፓርትመንት እና ቪላዎችን የሚገዙ ደንበኞቻችን ግቢ ውስጥ ያሉትን ፋሲሊቲዎች ሙሉ በሙሉ መጠቀም ይችላሉ የልጆች መጫወቻ የመዋኛ ገንዳ ጂም ስፓ የሰርግ አዳራሾች እና ሱፐርማርኬቶችን ያጠቃለለ ነው ምንም ደግሞ ፕሮግራም ቢኖራቸው የተለያየ የድግስ ፕሮግራም ቢኖር በቂ የሆነ የመኪና ማቆሚያዎች አሉን ማለት ነው ግቢ ውስጥ ስለዚህ ግቢ ውስጥ ያሉትን እነዚህ ፋሲሊቲዎች መጠቀም ይችላሉ ማለት ነው እንግዲህ እዚጋ የምትመለከቱት ጂ ፕላስ ፎር የሆነ ህንጻ ሙሉ ለሙሉ ለፋሲሊቲ የተሰራ ነው። በሚቀጥሉት ስድስት ወራቶች ውስጥ ሙሉ ለሙሉ ተጠናቆ ለአገልግሎት ይቀርባል። በውስጡም ያለው የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የሰርግ አዳራሽና ሱፐርማርኬቶችን ይዟል። ሰው ምንድነው ለየት የሚያደርገው ነገር ብዙ ጊዜ ሪል ስቴቶች ላይ እንደዚይነት ፋሲሊቲ በቅርባችን አናገኝም እና ሙሉ ለሙሉ እዚህ ግቢ ውስጥ ለሚኖሩ ነዋሪዎች ይሄን ነገር አመቻችተናል። ለየት የሚያደርገው ነገር ይሄ ነው። ሌላው ተጨማሪው ነገር ምንም አይነት ኮመን ኤሪያ ቤታቸው ላይ አይገባም ማለት ነው፣ ወይም ደግሞ ምንም አይነት ፔመንት አይከፈልበትም። ለዚህ ቤት የምናስገባው የኮመን ኤሪያ ጭማሪ አይኖርም ማለት ነው። እንግዲህ አምደሁን ሪል ስቴት የሚገኘው ለቡ መድኃኔዓለም ሆፕ ዩኒቨርሲቲ ጀርባ ነው። ለቡ በጣም ለመኖሪያ ምቹ የሆነ ሰፈር ነው። በጣም በፍጥነት እየለማ ያለ ሰፈር ነው ከረንትሊ። እና በአካባቢውም ብዙ የእምነት ተቋማት፣ ትምህርት ቤቶች፣ የሕክምና ተቋማት በስፋት ያሉበት ቦታ ነው። እንዲሁም ደግሞ እንዳጋችሁ 34 ሺ ካሬ ላይ ያረፈ ኮምፓውንድ ደግሞ ሰላማዊና ንጹህ አየር ያለበት ሰፈር ነው ማለት ነው። እንግዲህ በተጨማሪ አምደሁን ሪል እስቴት እዚህ ለቡ ከሚገኘው ሳይታችን በተጨማሪ በአፍሪካ ህብረት በቡልጋሪያ እና ፍላሚንጎ ላይ ግንባታቸው በመጠናቀቅ ላይ ያሉ አፓርትመንቶችን በቅርቡ ለሽያጭ ያወጣል ማለት ነው። እንግዲህ አሁን ይሄ የቆምንበት ህንፃ መቶ በመቶ የተጠናቀቀው እየሸጥን ያለነው አፓርትመንት ነው። ጂ ፕላስ ሲክስ ሲሆን ኢሊቬተር፣ ተጨማሪ ኢሊቬተር አለው። በፍሎር ሁለት አባወራዎች ብቻ ነው የሚኖሩት። እንግዲህ ህንፃው ሙሉ ለሙሉ የከርሰ ምድር ውሃ እና ባካፕ ጄኔተር ያለው ነው። እንግዲህ እዚህ ግራውንድ ላይ የምንጠቀማቸው ነገሮች ምንድናቸው? ይሄ ግራውንድ ስፔሱ ለፓርኪንግ እና ተጨማሪ ደግሞ እዚጋ የምታዩት ቦታ ለበግ ማረጃ ለበዓል ለበግ ማረጃ የተዘጋጀ ስፔስ ነው ማለት ነው። ሶ ወደ ላይ ወጥተን ደግሞ ተጨማሪ ያሉትን ነገሮች እናያለን። ያው ቅድም እንደነገርኳችሁ ህንፃው ጂ ፕላስ ሲክስ ነው። ቢሆንም ግን በተጨማሪ ለአቅመ ደካሞች ምናምን እንዲሆን ታስቦ ኢሊቬተር አዘጋጅተናል ማለት ነው። ስለዚህ ጂ ፕላስ ሲክስ ቢሆን በተጨማሪ ኢሊቬተሩን አክሰስ ማድረግ ትችላላችሁ ማለት ነው። እንግዲህ ቅድም ለመጥቀስ እንደሞከርኩት በአንድ ፍሎር ላይ ሁለት አባወራ ብቻ ነው የሚኖረው ማለት ነው። እንደምታዩት ደግሞ ሰፊ ሎቢን ያለው በቂ ብርሃንም ወደ ፍሎሩ ያስገባል ማለት ነው። እንግዲህ ድርጅታችን ከ110 ካሬ እስከ 247 የካሬ አማራጮች ያሏቸውን ቤቶችን ነው እየሸጠ ያለው። አሁን ደግሞ ማሳያችሁ 156 ካሬ ባለሶስት መኝታ የሆነውን ቤት ነው። ተከተሉ። እንግዲህ መጀመሪያ ላይ በስተግራ በኩል የምናገኘው የሰራተኛዋን ክፍል ነው ዛን ከዛ ደግሞ የዚህ ጋር ኮመን ባዝሩም እናገኛለን። ኪችን በተጨማሪ የራሱ የሆነ ስቶር አለው ማለት ነው። እዚ ጋር የምናገኘው ኪችናችን ነው። ኪችኑ ስቶር አለው ውስጥ ላይ ለምጣድ ለፊት መታየት የሌለባቸውን ነገሮች ለማስቀመጥ የሚሆን ስቶር አለው ማለት ነው። ሁሉም ቤቶች ናቹራል ቬንትሌሽን እና ናቹራል ኤር አላቸው። ትልቅ መስኮት ነው ያለው ኪችኑም፣ ስለዚህ በቂ አየር ወደ ውስጥ መግባት ስለሚችል ምንም አይነት የምግብ ሽታ ወደ ቤት ውስጥ አይገባም ማለት ነው። ሌላው በተጨማሪ እዚህ ቤት ላይ መኝታ ቤቶቹ ሶስቱ መኝታ ቤቶች ለብቻ ከሳሎኑ ሰፓሬት ሆኖ የተቀመጡ ናቸው ምንም ዲስተርብ የሚደረጉ አይደሉም ማለት ነው። እንደዚሁም ደግሞ በቂ ብርሃንና ናቹራል አየር የሚያገኛቸው ናቸው ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው ድሬሲንግ ኤሪያው ነው እንግዲህ ማስተር ቤድሩም ላይ ሰፋ ያለሚስ ማስተር ቤድሩም ነው ያለው በቂ የሆነ የናቹራል አየር አለው። እንደም ደግሞ በቂ ብርሃን ይገባል ማለት ነው። ወደ ማስተር ባዝሩም ስንሄድ ደግሞ በተመሳሳይ ሰፊ የሆነ ማስተር ባዝሩም ነው ያለው ማለት ነው። ይሄ አሁን የምታዩት የቆምንበት ሩም ደግሞ ሊቪንግ ኤን ዳይኒንግ ኤሪያው ነው። በተመሳሳይ ባልካኒ ያለው በጣም ጥሩ ቪዩ ነው ያለው ናቹራል አየር ወደ ቤቱ ማስገባት ይችላል። በቂ ብርሃን አለው እና እንግዲህ ሁሉንም ቤቶቻቸውን የምናስረክበው በፉል ፊኒሽንግ ነው ማለት ነው። ሙሉ ለሙሉ ግንባታቸውን ፊኒሽንጋቸውን የተጠናቀቁ አፓርትመንቶችን ነው የምንሸጠው። እንግዲህ እንደምታዩ ጥሩ ቪው አለው። በኮሪደር ልማት ምክንያት ጥሩ ተደርጎ ሰፈሩ ተሰርቷል ማለት ነው የምታዩት ግሪን ኤሪያ በጣም የሚያምር ነው። ጥሩ እይታ ለቤቱ ይሰጠዋል ማለት ነው። እንግዲህ ለሽያጭ ክፍት ያደረግናቸው ቤቶች መካከል ሙሉ በሙሉ ወይም መቶ ፐርሰንት የጠናቀቁት የሚባሉት 148 እና 156 ካሬ የካሬ አማራጭ ያላቸው ሲሆኑ ባለ ሶስት መኝታ ተጨማሪ ሰራተኛ ክፍል እና ስቶር ያላቸው ናቸው። ዋጋውን በተመለከተ በካሬ በፉል ፊኒሺንግ 105 ሺ ብር ነው የምንሸጠው ሰው አከፋፈሉ ደግሞ የሚሆነው ቅድመ ክፍያ 20% ብቻ በመክፈል ቀሪውን 80 በመቶ ደግሞ በአንድ አመት ጊዜ ውስጥ ቀስ እያሉ መክፈል ይችላሉ ማለት ነው። ይሄንን በካሽ መክፈል የማይችል ደንበኛ በአመቻቸ ነው የባንክ አማራጭ 50% በመክፈል ቀሪውን 50% በባንክ መክፈል ይችላል ማለት ነው። ሌላ በተጨማሪ ደግሞ ከ20% በላይ ለሚከፍሉ ደንበኞቻችን ያስቀመጥ ነው ዲስካውንትም አለ፣ ጥሩ የሆነ ዲስካውንት ሰው በነዚህ ሜትር ተጠቅመው ደንበኛው መክፈል ይችላል ማለት ነው ክፍያውን እንግዲህ አምደሁን ሪል እስቴት ከብዙ በጥቂቱ ያያችሁትን ይመስላል። ማየት፣ መጎብኘት፣ መግዛት የምትፈልጉ ደንበኞች ደግሞ ታች በምናስቀምጥላችሁ ስልክ መደወል ትችላላችሁ። አመሰግናለሁ።